አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሁለት በዚች ቀን የመጥምቁ የቅዱስ ዮሐንስ ስጋ የቀናተኛው ኤልያስ ደቀ መዝሙር ከሆነ ከዩ ኤልሳዕ ስጋ ጋር በአንድነት ተገኘ። ከሃዲዩ ንጉሥ ሁሊያኖስ የጢጦስ ልጅ አስባሲያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኵራባቸውን ሊሰራ በወደደ ጊዜ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀንጦ ሳይፈርስ በዚያ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ ሶስት ጊዜ ፈረሰበት። አይሁድም ደም እንዲህ አሉት የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣቸውና ካላቃጠልካቸው በዚህ ቦታ ሙክራ ባይሰራም። በዚያም ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉት አዘዘ። ባፈለሱትም ጊዜ የመጥምቁ የቅዱስ ዮሐንስ፣ የነቢዩ ኤልሳዕ ስጋቸውን አግኝቶ በእሳት ሊያቃጥሉ ፈለጉ። ምእመናንም ወጥተው። ወታደሮቹ ብዙ ገንዘብ ሰጡ። ንጉስም ሰምቶ እንዳያጠፋቸው በዚያች ሀገር እንዳያስቀሩ ከአማላቸው በኋላ ቅዱሳንን ስጋ ወሰዱ። የውሊያኖስም ዜናው እንዲሆነ ጳጳሳት ታላቆች በአስሎስ እና ጎርጎዴስ በሳቃቸው ጊዜ እነሱ በቅዱስ መርቆዴስ ስዕል ዘንድ እያለቀሱ ጸለዩ። የክበር ባለቤት የሆነ ጌታችን የከበረ ስሙን ሰድቧልና ያን ጊዜ እግዚአብሔር ቅዱስ መርቆዴስን በአካል ነፍስ ላከው። ውሊያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኝ ነፍስ ተቀበል እያለ ወደ አየር ረጨ ወደ የሆኑ በከፉ አሟሟት ሞተ። የከበሩ ዮሐንስንና ኤልሳዕን ስጋ ግን እሊያ ሰዎች በእስክንድሪያ ከተማ ወደ ሊቃጳሱቱ አባ አትናቴዎስ አደረሱ። እነርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተክርስቲያንም ሲሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲትም ዕለት አባ አትናቴዎስ በአባቶቹ ቦታዎች ላይ ስለ ፀሐፊው ቴዎፍሎስ አብሮት ሳለስ እግዚአብሔር መልካም ዘመን ቢሰጠኝ ስጋቸውን በውስጧ አኑር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተክርስቲያን እሰራለው አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ ቴዎስን የተናገረውን ያንን ቃል አስበው ቤተክርስቲያን ሰራ። ከእርሱ ጋራም ብዙዎች ካህናትና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ የኤልሳዕ ስጋቸውን ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተክርስቲያን አስገቡ። ስጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም ምተይዛ አራት ቀን የጩዎች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ስጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስና የነብዩ ኤልሳዕ ስጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋራ የክርስቲያን ጥምቀትን ተጠመቀች። የቅዱሳኑ ስጋቸው በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላቅ ድንቆች ታምራት ተገለጡ። በቅዳሴ ቤተክርስቲያኑ ጊዜ ከሊቃ ጳሳት አባ ቴዎፍሎስ ጋራ ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስ እና ነቢዩ ኤልሳዕን ሲዞሩ አዩቸው። በቀድሞ መልካቸው ያውቋቸዋልና። የመጥምቁ ዮሐንስ መልክ ሁለመናው ጸጓር ሲሆን ጽሕሙ በደረቱ ላይ የወረደ ነበር። ኤልሳዕም ቁመቱ ረጅም፣ ራሱ በራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቀርስ በሰማዕትነት በሞተ ጊዜ ስጋውን ከቅዱሳን ዮሐንስና ኤልሳዕ ጋር አደረጉ ለእግዚአብሔር ምስጋና ይሆን እኛንም በጸሎታቸው ይማረን ዘዛለሙ አሜን በዚችም እለት የቄዶስ የአክሊጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው እግዚአብሔር በጸሎታቸው ይማረን ዘዛለሙ አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሦስት በዚች ቀን በትምህርትና በተጋድሎ የጸናች ቅድስት ማርታ አረፈች ዛቅረው መጻፍ